ክብር ለጌታ ብቻ ይሁን። የእግዚአብሔር ስም የተባረከ ይሁን። እስቲ አብረን እንጸለያለን። እግዚአብሔርን መጸለይ አማራጭ የሌለው ጉዳይ ነው። ወደ እግዚአብሔር የሚጸልዩ ሰዎች መቼም ቢሆን የተስፋ ሰዎች ናቸው፣ የማይሸነፉ ሰዎች ናቸው። የጸሎት ሰዎች ለምድር በረከቶች ናቸው። ስለዚህ እግዚአብሔርን እንጸልይ ስ እንጸልይ እግዚአብሔርን መጸለይ በረከት ነውና፣ ሃሌሉያ። ወደ እግዚአብሔር እንጸልይ ምክንያቱም መጽሐፍ ቅዱስ መጸለይ እንዳለብን ይናገራል። መጸለይ እንዳለብን መጽሐፍ ቅዱስ ይናገራል። ስንጸልይ በእግዚአብሔር ፊት በሙሉ እምነት ሆነን መጸለይ እንዳለብን መጽሐፍ ቅዱስ ይናገራል። ማርቆስ 1124 ላይ ምን ይላል? ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁ እመኑ። ስለዚህ እያመንን የምንጸልየውን ነገር እግዚአብሔር እንደሚሰጥ እንደሰጠ እያመንን እንጸልያለን እግዚአብሔር ለምን ጸልዩ። ጸሎት መልስ ይሰጣል። ሀሌሉያ! እግዚአብሔር መልስ ይሰጣል። እግዚአብሔር ጋር መልስ አለ። ምንድን ነው ጥያቄ? ምንድን ነው ጥያቄ? እግዚአብሔር ጋር መልስ አለ። ሀሌሉያ! እሱ ጋር መልስ አለ። ግራ የገባው ሰው እግዚአብሔር ጋር ሲመጣ፣ ግራ የገባው የተቸገረ ሰው እግዚአብሔር ጋር ሲመጣ ከችግሩ ይላቀቃል። የታመመ ሰው እግዚአብሔር ጋር ሲመጣ ፈውስ ያገኛል። መልስ ያጣ ሰው እግዚአብሔር ጋር ሲመጣ መልስ ያገኛል። በያላችሁበት ሆናችሁ አሁን ወደ እግዚአብሔር እንቅረብ፣ እንጸልይ። በመንፈስ ወደ እግዚአብሔር እንቅረብ፣ በመንፈስ እግዚአብሔርን እናናግረው። አንዳንዶቻችሁ አሁን ከኔ ጋር በእምብርክክ ጸሎት እየጸለያችሁ ያላችሁ አላችሁ። አንዳንዶቻችሁ እየሰራችሁ ጸሎት ከኛ ጋር አሁን የምትጸልዩ ሰዎች ያላችሁ በዓለም ዙሪያ ሆናችሁ ሁላችሁም በእግዚአብሔር ፊት እንጸልይ። እየሰራችሁም ሆነ መጸለይ ይቻላል። እኛ ስንጸልይ ከኛ ጋር በእምነት ሆናችሁ በእግዚአብሔር ፊት መሆን ይቻላል። ሃሌሉያ። ተንበርክከን ደግሞ ያለን ሰዎች ለጸሎት በተንበረከክንበት አሁን በመንፈስ ሆነን ከእግዚአብሔር ጋር እንገናኛለን። ሃሌሉያ! እግዚአብሔር የማይችለው ነገር የለም። እግዚአብሔር የማይመልሰው ጥያቄ የለም። እግዚአብሔር የማይከፍተው በር የለም። እግዚአብሔር የማይሰራው ስራ የለም። እግዚአብሔር የማይገኝበት ቦታ የለም። እግዚአብሔርን የሚያቅተው ነገር የለም። ሃሌ ሃሌሉያ! እግዚአብሔር የማያውቀው ነገር የለም። ያውቃል፣ ያያል፣ ይሰማል፣ ይናገራል፣ ይመልሳል። እግዚአብሔር ሁሉ በሁሉ ነው። ያውቃል። ጥያቄሽን ያውቃል። ጥያቄህን ያውቃል። ጭንቅህን ያውቃል። እንባህን ያያል። ያስጨነቀህ ነገር፣ ግራ ያጋባህን ነገር እግዚአብሔር ያያል። በእግዚአብሔር ፊት ሁን። እግዚአብሔር ለሁሉም ነገር መልስ አለው። እግዚአብሔር ለሁሉም ነገር መልስ አለው። እግዚአብሔር እያንዳንዱን ነገር ያውቃል አንድ በአንድ ጥያቄያችንን ይመልሳል ግን ወደ እግዚአብሔር እንጠካ ወደ እግዚአብሔር በእምነት እንቅረብ ወደ እግዚአብሔር በእምነት እንጩህ እግዚአብሔርን በእምነት እንጠይቅ እንደሚመልስ እያመንን እንጩህ እንደሚሰማ እያመንን እንጩህ እንደሚመልስ እያመንን እንጸልይ እንጠይቅ እሱ ሁሉን ይችላል። እግዚአብሔር ትልቅ ነው፣ ማንንም አይንቅም ይላል። እግዚአብሔር ትልቅ ነው፣ ማንንም አይንቅም። መጽሐፍ ቅዱስ እንደዚህ ይናገራል። እግዚአብሔር ኃያል ነው፣ ማንንም አይንቅም ይላል። ስለዚህ እንደ ኃያልነቱ መጠን እንደ ሁሉን ቻይነቱ መጠን እግዚአብሔር ማንንም አይንቅም፣ ጸሎታችንን ሊሰማ አይንቅም። በድካማችን መነጽር አይደለም የሚያየን እግዚአብሔር በምህረቱ ነው የሚያየን። ጸሎታችን ሊሰማ ከድካማችን ሊያወጣ ከህመማችን ሊፈውሰን እንባችን ሊያብስ እግዚአብሔር ያያል፣ ማንንም አይንቅም። እሱ ቸር ነው ይምራል፣ ይራራል። በዚህ ምድር ላይ እንደ እግዚአብሔር ርኅሩህ ማንም የለም። እግዚአብሔር ይራራል። በእውነት እግዚአብሔር ይራራል። ስለዚህ ወደ እግዚአብሔር በእምነት እንቅረብ። ሁሉን ወደሚችለው አምላክ በእምነት እንቅረብ። በእግዚአብሔር ዘንድ የእኛ ጥያቄ ግልጽ ነው። በእግዚአብሔር ዘንድ በእግዚአብሔር አይን የእኛ ህመም ግልጽ ነው። በእግዚአብሔር ዘንድ የእኛ ጉዳይ ግልጽ ነው። ምንድን ነው ግራ ያጋባችሁ? ምንድን ነው ተስፋ ያስቆረጣችሁ ነገር ምንድን ነው ያስጨነቃችሁ ነገር? ለእግዚአብሔር ንገሩት፣ አንድ በአንድ ለእግዚአብሔር ንገሩት። እሱ ያውቃል፣ ነገር ግን ከኛ ይፈልጋል ከእሱ ጋር እንድናወራ። እንደሚሰራ እያመንን እንድንነግረው ይፈልጋል። ሃሌሉያ ሃሌሉያ! ንገሩት፣ አሁን ንገሩት፣ ጭንቃችሁን ንገሩት፣ ጥያቄያችሁን ንገሩት፣ ህመማችሁን ንገሩት ሁለታችሁን ንገሩት ድካማችሁን ንገሩት። እግዚአብሔር የሚያበረታ አምላክ ነው። ለጥያቄ መልስ የሚሆን አምላክ ነው። የተጨነቁትን ከጭንቅ የሚያወጣ አምላክ ነው። ሃሌሉያ ሃሌሉያ። በእውነት ትንቢታዊ መልእክት አለኝ። የተጨነቀች ነፍስ ከእንግዲህ በእውነት አይጨልምላትም። ከእንግዲህ በኋላ የተጨነቀች ነፍስ ጨለማ አይሆንላትም። በእውነት ጭንቅ አይሆንም፣ ጨለማ አይሆንም፣ ድራ መጋባት አይሆንም፣ ህመም አይሆንም፣ እንባ ወይም ለቅሶ አይሆንም፣ አይሆንም። በኢየሱስም በኢየሱስ ስ ስ የስ የስ፣ በእግዚአብሔር ዘንድ መልስ ስላለ ጭንቅ አይሆንም። በእግዚአብሔር ዘንድ ፈውስ ስላለ ህመም አይሆንም፣ ህመም አይሆንም። አሁን ለውጥ ድምጽ እያሰማ ኮቴ እያሰማ እግዚአብሔር ገባ፣ ወደ ቤታችን ገባ፣ ወደ ጥያቄያችን ገባ፣ ወደ ህመማችን መጣ። እግዚአብሔር መጣ፣ እግዚአብሔር እየፈወሰ መጣ፣ እየባረከ መጣ፣ እየለወጠ መጣ፣ እየመለሰ መጣ። የስ የስ የስ አሜን፣ አሜን። የኔ አምላክ እግዚአብሔር የማገለግል ጌታ እግዚአብሔር በኢየሱስ ክርስቶስ ስም የወንድሜን ጥያቄ፣ የእህቴን ጥያቄ፣ የእናቴን ጥያቄ፣ የአባቴን ጥያቄ በኢየሱስ ስም እንድትመልስ ጸለይኩኝ። በክርስቶስ ኢየሱስ ስም አሁን ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ ስም የብዙዎች ጥያቄ የተመለሰ ይሁን። ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ ስም የብዙዎች እንቆቅልሽ የተፈታ ይሁን። ከዚህ ሰዓት ጀምሮ ማንም ሊመልሰው ያልቻለው ማንም ሊደርስለት ያልቻለው ማንም ሊደርስለት ያልቻለው የወንድሜ ጉዳይ በኢየሱስ ክርስቶስም ካንተ ዘንድ መልስ ያገኝ። በክርስቶስ ኢየሱስም በሸለቆ ውስጥ ሆነው ወደ አንተ የሚጮሁ በኢየሱስም በከባድ ሁኔታ ውስጥ ሆነው ወደ አንተ አሁን የሚጮሁ ወንድሞቼና እህቶቼ በኢየሱስ ስም አሁን ይጎብኙ። ባሉበት ቦታ እግዚአብሔር አንተ መድረስ ይሆንላቸው። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ እንሆ አንተ በእሳት ውስጥ መንገድ እንዳለህ ቃልህ ይናገራል። በወጀብ ውስጥ መንገድ እንዳለህ ቃልህ ይናገራልና አንተ ሁሌም እንደ ቃልህ ነህና፣ በኢየሱስ ክርስቶስ ስም አሁን ወንድሞቼ በያሉበት፣ እህቴ ባለችበት፣ አባቴ ባለበት፣ እናቴ ባለችበት፣ በኢየሱስ ክርስቶስ ስም አሁን እንድትደርስ እግዚአብሔር ሆይ አሁን እንድትደርስ እጅ ትዘርጋ። በክርስቶስ ኢየሱስም የተአምራት እጅ ትዘርጋ። እግዚአብሔር የተአምራት እጅ ትዘርጋ። ተስፋ ተቆርጦ ሞት ብቻ በታሰበበት በግብጽ ምድር ላይ ሲኖሩ ሳለ የሕዝቡ ጩኸት ወደ ጆሮ ስለገባ እግዚአብሔር አንተ እንዲወጡ እግዚአብሔር ሆይ ቀና መጣላቸው። በኢየሱስ ክርስቶስ ስም አሁን በከባድ ሁኔታ ውስጥ ሆነው ወደ አንተ የሚጮ ወንድሞቼ እህቶቼ፣ እናት አባቶቼ በኢየሱስ ክርስቶስ ስም ከአንተ ዘንድ ጉብኝትን ያግኙ። የተአምራት እጅት በኢየሱስ ክርስቶስ ስም ትዘርጋላቸው። በክርስቶስ ኢየሱስ ስም አሁን አስገራሚ የእግዚአብሔር ጣት ይገለጥ። እግዚአብሔር እግዚአብሔር፣ አንተን ምድረበዳ አይከለክልህ፣ አንተን ተራራ አይከለክልህ፣ አንተን ጫካ አይከለክልህ፣ አንተን ጨለማ አይከለክልህ። አንተን ሀያል የትኛውም በምድር ላይ ያለ አይከለክልህም እግዚአብሔር አምላክ ሆይ የትም ማንም ምንም አንተን አያግድህም በኢየሱስ ክርስቶስም አሁን ስለምትደርስ ተመስገን አሁን ስለምትደርስላቸው መትደርስላቸው ተመስገን አሁን ወንድሜ ባለበት ቦታ ስለምትደርስ አባቴ እህቴ እናቴ ባለችበት ስለምትደርስ ተመስገን እግዚአብሔር ፈውስ ለሚያስፈልገው እግዚአብሔር በፈውስ ስለመጣ ተመስገን። እየዳሰስክ ስላለ ተመስገን። በኢየሱስ ክርስቶስ ብዙ ዘመን ያስቆጠረ የበሽታ ስር ስለተነቀለ ተመስገን። ብዙ ዘመን ያስቆጠረ የጥያቄ ስለተመለሰ ተመስገን። ብዙ ዘመን ያስቆጠረ እንቆቅልሽ ስለተፈታ ተመስገን። ፍርድ የተዛባባቸው በኢየሱስ ስም ፍርዳቸው ስለቀና እግዚአብሔር ሆይ በኢየሱስ ስም ተመስገን። እግዚአብሔር የዘላለም አምላኮች የአንዳንዶችን ትዳር ስለፈወስክ ተመስገን። የአንዳንዶችን ጌታዊ የቤታቸውን ጥያቄ ስለመለስክ፣ እግዚአብሔር ለሰው ያልነገሩ እግዚአብሔር በውስጣቸው እያለቀሱ ያሉ ወንድሞቼ፣ እህቶቼ፣ እናት አባቶቼ በኢየሱስ ክርስቶስ መልስ ስላገኙ ተመስገን። ሃሌ ሃሌ ሃሌ ሉያ በኢየሱስ ጸልዩ፣ ወደ እግዚአብሔር የስ አመስግኑት ጌታን እግዚአብሔር መልስ ስለሰጥ አመስግኑ። መጽሐፍ ቅዱስ በምስጋና ድል ይገኛልና ይላል። ስለዚህ እግዚአብሔርን ማመስገን አሸናፊ ያደርጋል። እግዚአብሔርን ማመስገን መልካምን ዘመን እንድናይ ያደርጋል። እግዚአብሔርን ማመስገን ከከበቡን ጠላቶቻችን እንድናልፍ ያደርጋል፣ እንድናመልጥ ያደርጋል። እግዚአብሔርን ማመስገን በከፍታዎች ላይ እንድንራመድ ያደርጋል። አመስግኑ፣ አመስግኑ። ጥያቄ እያለ አመስግኑ። በሽታ እያለ አመስግኑ። እንቆቅልሽ እያለ አመስግኑ። በከባድ ሁኔታ ውስጥ ያላችሁ አመስግኑ። የትዳራችሁ ጉዳይ እጅግ የተበላሸባችሁ እንዲሁም ስጋት ላይ ያላችሁ አመስግኑ። እግዚአብሔር አምላክ ያስተካክላል። እግዚአብሔር አምላክ ያስውባል። እግዚአብሔር አምላክ ሁሉን ነገር ውብ ያደርጋል። በእውነት ወደ መልካም ያመጣል። ነቀፌታችሁን ያስወግዳል። አመስግኑት ጌታ ሃሌሉያ። እግዚአብሔር ሆይ ተመስገን። አንተ ሁሉን ስለምትችል ተመስገን። አንተ እግዚአብሔር ሆይ ጥያቄን ስለምትመልስ ተመስገን። ኦ ሃሌሉያ፣ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። የእግዚአብሔር እጅ፣ የእግዚአብሔር ጣት፣ የእግዚአብሔር ድንቅ መገለጥ፣ የተአምራት ክንድ ስለተገለጠ ተባረክ። ሃሌሉያ እግዚአብሔር ሆይ ተመስገን። ለዘላለም ተመስገን። ለዘላለም ከፍበ እግዚአብሔር አንተ ሁሉን ትችላለህ። መቅደስ ይባረክ ዙፋን ይባረግ ማደሪያ ይባረግ ሃሌሉያ። እግዚአብሔር ሆይ ለዚህ ቤት እግዚአብሔር ፈውስ ስለሆነ ተመስገን። ለዚህ ቤት እግዚአብሔር በረከት ስለሆነ ተመስገን። ለሕመማቸው ፈውስ ስለሆነ፣ ለትዳራቸው ትንሣኤ ስለሆነ ተመስገን። እግዚአብሔር ሆይ በኢየሱስ ስም ያልተነሳ ነገራቸው በኢየሱስ ስም ስለተነሳ፣ እግዚአብሔር ያዘመመ ቤታቸው ስለቆመ፣ በኢየሱስ ክርስቶስም ተመስገን ተመስገን። ትንሣኤ ሆኖላችኋል፣ በኢየሱስ ስም ትንሣኤ ሆኖላችኋል፣ በኢየሱስ ስም ትንሣኤ ሆኖላችኋል። የእግዚአብሔር ስም ብሮክ ይሁን ለዘላለም እግዚአብሔር የተባረከ ይሁን። እግዚአብሔር ከእናንተ ጋር ይሁን። በኢየሱስ ስም ተባረኩ። እንጸልያለን። በቀጣይም ሁል ጊዜ ይሄ ትንሣኤ የጸሎት አገልግሎት ስለሆነ ሁል ጊዜ ከኛ ጋር እንድትጸልዩ ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። ዘመናችሁ ይባረክ በኢየሱስ ስም ተባረቁ።